አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ የቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው ጸሎተ ሐሙስ። በኪሩቤል ትካሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። ሰሞነ ሕማማት አራተኛ ቀን እለተ ሐሙስ ከጌታ እለተ ሐሙስ ከስቅለትና ከትንሣኤ በፊት ያለው ሐሙስ በቤተ ክርስቲያን የተለያዩ ስያሜዎች አሉት። እነሱ አንደኛ እጽበተ እግር፣ ሁለተኛ የጸሎት ሐሙስ ይባላል። ሶስተኛ የሚስጥር ቀንም ይባላል። አራተኛ የሐዲስ ኪዳን ሐሙስ ይባላል። አምስተኛ የነጻነት ሐሙስ ይባላል። ስድስተኛ አረንጓዴው ሐሙስ ይባላል። አንደኛ እጽበተ እግር ይባላል። ይህ ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱን እግር በማጠቡ ምክንያት ነው። ይህም የሚያሳየው የዓለምን ኃጢአት ለማጠብ የመጣ በመሆኑ ነው። ይህንን ለማስታወስ ዛሬ ካህናት፣ ጳጳሳት በመካከላችን ተገኝተክ የእኛንና የሕዝቡን ኃጢአት እጠብ ሲሉ በቤተ ክርስቲያናችን የተገኙትን ምዕመናን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። ዮሐንስ ምዕራፍ 13 ቁጥር 4 እስከ 15። ሁለተኛ የጸሎት ሐሙስ ይባላል። የዓለም መድኃኒት ኢየሱስ ክርስቶስ የሚደክም ስጋን የተዋሃደ አምላክ ፍጹም ሰው መሆንን ለመግለጽና ለአርያነት ጠላቶቹን መጥተው መተው እስኪ ይዙት ድረስ በጌቲ ሲማኒ ሲጸልይ በማደሩ ምክንያት ነው። ማቴዎስ 26:36 ዮሐንስ 17:1 ሶስተኛ የሚስጥር ቀንም ይባላል። ከአምስቱ አማደ ሚስጥር አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው እንንካችሁ ብሉ። ጽዋውንም አንስቶ አመስግን ይህ ስለ እናንተ ስለ እናንተ ነገ በመስቀል የሚፈሰው ደሜ ነው ከእርሱም ጠጡ በማለት እኛን እኛን ከእርሱ ጋር አንድ የምንሆንበትን መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰየመ ስያሜ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውም በልሆሳስ ሲሆን እንደ ቃጭል በመሆን የሚገለጸውም ጽናጽን ነው። ይህም አይሁድ ጌታችን ለመያዝ ሲመጡ ድምጻቸውን ዝግ አድርገው በልሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ኑዛዜ አይደረግም፣ ስርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ለዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ተዘጋጅቶ ቅዱስ ስጋውንና ክቡር ደሙን መቀበል ይኖርበታል። የአዲስ ኪዳን ሐሙስ ይባላል። ምክንያቱም መስዋዕት ኦሪት በማለት በእንስሳ ደም የሚቀርበው መስዋዕት ማብቃቱ ገልጦ ለድህነት ለዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። ሉቅያስ 22 18 20 ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን የአዲስ ኪዳን ነው። ከእርሱም ጠጡ በማለቱ ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ለዘላለማዊ ቃል ኪዳን በእርሱ ደም የፈጸመበት ዕለት መሆኑ በማሰብ የቃል ኪዳኑ ፍጻሜያቸው ጠባቂያቸው በመሆን እንደሚገባን እንማራለን። የነፃነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ነው። ራሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ነፃነት ሲናገር ከእንግዲህ ወዲህ ባሮቹ አይደላችሁም፣ ባሪያ ጌታው የሚያደርገው አያውቅምና እጆቼ ግን ወዳጆቼ ግን ብያችኋለሁ በማለቱ የዮሐንስ 15 15 ከባርነት ነፃ የወጣንበት ቀን መሆኑን መጽሐፍ ቅዱስ በገለጸ መጽሐፍ ቅዱስ በግልጽ ያስረዳናል። ስለዚህ እያንዳንዱ ክርስቲያን ከሀጢያት ባርነት በመራቅ ከእግዚአብሔር ጋር በሚያዋዳጀውን የሚያዋድጀውን መልካም ስራ በመስራት ሕይወቱን በቅድስና መምራት ይኖርበታል። እርሱ ጠላቶቹ ስንሆን ወዳጆቹ አድርጎናል። ማቴዎስ 26 17 እስከ 19 አረንጓዴው ሐሙስ ይባላል። ጌታችን መዳንታችን ኢየሱስ ክርስቶስ በአትክልት ቦታ ስለ ጸለየ ነው። አሜን። ወስባት ለእግዚአብሔር መልካም የሰሞነ ሕማማት የጾም ጊዜ ለሁላችን ይሁንልን።